ውዲ አረብ ሚዲያ ቤተሰቦች፣ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ማለትም በውቢቷ መቅደላ ማሻ ሁለት ሰፈሮችን ዛሬ እየላችሁ መጥቻለሁ ማለት ነው። አሁን የሚገኘው ከሙያና ቴክኒክ ሰፈር ነው። ከማዲያው ማለት ነው። ማዲያው ማለት የቶ ጋ ነው? በደሴ መውጫ ባለው ያለው ማዲያ የምታውት ማዲያ ማለት ነው። አሁን የምገኘው ነው ሙያና ቴክኒክ ሰፈር በዴሴ መውጫ ሙያና ቴክኒክ ሰፈር ነው የምገኘው ማለት ነው። ሙያና ቴክኒክ ሰፈር እንግዲህ ዛሬ በትንሹ አሳያችኋለሁ ብያስብ ያለሁ ከመጀመሪያው አስፓልቱ ጫፍ ላይ ነው አሁን ያለሁት ማለት ነው። ከማዲያው ጋን የምገኘው አሁን ማለት ነው። ሙያና ቴክኒክ ሰፈር ብዙዎቻችሁ የምትወዱ ሰፈር ነው። እንዲሁም ደግሞ ለከተማይቱ ቅርብ የሆነና ብዙሃኖቹ ቦታና ቤት ሲሸጡ ይሄ ቦታ ይሄ አካባቢ ውድ ነው የሚባል ሰፈር ነው። አሁን ላይ ወጣው ማለት ነው። ሙያና ቴክኒክ ሁላችሁም የምታውቁትና እና የምትሰሙት። ማዲያውም ከዛው ጎን ነው ማለት ነው። ከአስፋልቱ ጫፍ በጣገብ ነው በስተቀኝ በኩል ማለት ነው የምታዩት ማዲያውም ስራ ሊጀምር ምንም ቀን አልቀረውም፣ ግን ከሳምንት ከአስራ አምስት በኋላ ስራ ይጀምራል ማለት ነው። ውድ አረ ሚዲያ ቤተሰቦች ሙያና ቴክኒክ ውስጥ ለውስጥ ሰፈር ይገብቻለሁ ማለት ነው። ውስጡ ሰፈሩ ሙያና ቴክኒክ እንዴት ነው ለምትሉ ቤተሰቦች የምታወት እንግዲህ ያው ሰፈሩ ውድና ቆንጆ የተባለ ቦታ ነው። ሰው የሚወደው ነው፣ ምክንያቱም ቤትም ቦታም እዚህ ቦታ ውድ ነው። ቦታ እስከ አንድ ነጥብ እና እስከ ዘጠኝ ከአምሳ እስከ ዘጠኝ የሚባልበት ቦታ ነው። ቤትም ደግሞ እስከ አንድ ነጥብ ስድስት እስከ አንድ ነጥብ አምስት በቃ ከዚያ በታይም ብዙ ጊዜ ላይገኝ ይችላል፣ እዚህ አካባቢ ማለት ነው። ምክንያቱም ለከተማይቱ ቅርብ የሆነና ውድ የተባለ ሰፈር ነው። ሙያና ቴክኒክ ማለት ማለት ነው። ሙያና ቴክኒክ ሰፈር የቅርብ አመት ምሪት ነው። ሁሉም ሰው የሚወደው ቆንጆ ሰፈር ነው ማለት ነው። ይሄ ጤፉ የምታዩት ማለት ከመንገዱ ገባ ብሎ ለፎቅ ለድርጅት የተሰጠ ቦታ ነው ማለት ነው። ከቤቶቹ ፊት ለፊት ያለው ወደ አስፓልቱ ፊት ለፊት ያለው ጤፍ ማለት ነው እና ሙያና ቴክኒክ ሰፈር በትንሹ ያው እንደዚህ ነው አሁን ላይ ያለቁ ቤቶችም አሉ፣ የተጀመሩም አሉ። በቃ ብዙዎቹ አልቀዋል። ያው ተገርፈዋል። ማህበረሰቡ መግባት ጀምሯል ማለት ነው። የገባ የነዋሪ የኖረ ነው አሁን ላይ መዋና ቴክኒክ ሰፈር። እንግዲህ ቤትም ያላችሁ ቦታም ያላችሁ ታውቁታላችሁ። እንግዲህ የሌላችሁም መግዛት ያሰባችሁም ያው እንደምታዩት መዋና ቴክኒክ ሰፈር ለከተማይቱ ቅርብ የተባለና ቆንጆ ተወዳጅ ሰፈር ነው። ይታወቃል። የቅርብ ዓመት ምሪት ነው ማለት ነው። ማህበረሰቡም ገብቶ እንደዚህ ይሄው አሟልቶ እየኖረ ነው ማለት ነው። ብዙሃኖቹ ገብተዋል ማለት ነው። የምታዋቸው ቤቶች እንግዲህ ያው በዚህ ደረጃ ናቸው። አሁን ላይ እዚህ ቦታ እንደዚህ ያሉ ቤቶችን ለመግዛት አንድ ነጥብ አራት እንዲሁም አንድ ነጥብ ሶስት ይላሉ ማለት ነው። ሙያና ቴክኒክ ላይ ምክንያቱም የሚያስወድደው ምን መሰላችሁ ቦታውና ሰፈሩ ነው። ሙያና ቴክኒክ ከጀመር ጀምሮ ውድ ነው ቦታውም እንትኑ። በእርግጥ ሙያና ቴክኒክ ሰፈር አቀማመጡ ደስ ይላል፣ ያምራል፣ ተወዳጅ ነው፣ ውድ ነው ሁሉም ሁሉም ነገር ነገር ግን ዋልካ ነው ዋል ካሁኑ እያለ ለከተማይቱ ቅርብ እስከሆነ ድረስ ሰው ስለሚወደው መሰለኝ ውድ ነው። ሁሉም ነገር ቦታ እንዴትም ውድ ነው። እዚህ ቦታ ማናቸው ነው እንደምታውቁት፣ እና ሁሉ ብዙዎቻችሁ ታውቃላችሁ፣ የገዛችሁም ትኖራላችሁ፣ የጠየቃችሁም ትኖራላችሁ። ሙያና ቴክኒክ ሰፈር ያው ለከተማይቱ ቅርብ ነው፣ ምክንያቱም ከማደያው ትንሽ ገበያ ብሎ ነው፣ ከቴክኒኩ ጎን ነው እና በጣም ውድና ቆንጆ የተባለ ሰፈር ነው። እንዲህ አጠቃላይ መቅደላ ወረዳ ላይ ብዙ ሰፈሮች አሉ፣ ያው ብዙ ሰፈሮች አሉ። ነገር ግን ከብዙ ሀኖቹ ሰፈሮች አሁን ላይ ሙያና ቴክኒክ ተወዳጅ ሰፈር ነው። ሁሉም ሰው እየወደደው ያለው ሰፈር ነው። በእርግጥ ቦታው ዋልካና መዘጋ ነው፣ ግን ለከተማው ቅርብ እስከሆነ ድረስ ብዙ ሰው ይወደዋል። እና ደግሞ ከዋጋ የሚቀነሱ ከሙያና ቴክኒክ ይልቅ ትንሽ የተወሰነ የሚቀንስ ምድሩም ጤንጫ የሆነ ሰፈር አለ። በሸንዳ ሻውም አለ በዜሮ ሁለት በኩል ቤቱም ሆነ ቦታው ቅናሽ ነው። ለከተማውም ለገበያው ያን ያክል ይርቃ ላይ ባልም ቅርብ ነው። ነገር ግን የብዙ ሰው ፍላጎት አሁን ላይ በዛ በኩል አይደለም። ደግሞ ሙያና ቴክኒክ እና ደግሞ በሃይ ስኩል ሰፈር ነው ሰው እየፈለገ ያለው ማለት ነው። እነዚህ ደግሞ በጣም ሁሉም ሰው የሚፈልጋቸው ስለሆኑ በጣም ውድ ናቸው። ቦታውም ሆነ ቤቱ በጣም ውድ ነው ማለት ነው። ዴፈርጌም ሰፈር አለ። ጤባራ የሚባል ሰፈር አለ። ከሁሉም ሰፈሮች ያው ሙያና ቴክኒክ ውድ ነው እየተባለ ነው አሁን ላይ ማለት ነው። እና በእርግጥ ዋልካ ሰፈር ደግሞ የበፊት ነው እሱ ከሁሉም ይወደዳል። እሱ ደግሞ የበፊት ምሬት ነው። እና ደግሞ በሸንዳሸው 02 የሚባል ሰፈር እሱ ቅናሽ ነው ቤትም ሆነ ቦታም መግዛት ላሰባችሁ እህት ወንድሞች በስደት ላይ ላላችሁ እንግዲህ መዴላ ላይ ቤትም ሆነ ቦታ መግዛት ላሰባችሁ የትኛው ሰፈር ይሻላል ለምትሉ በኮሜንት አሳውቁኝ፣ የማሳውቃችሁ ይሆናል። የትኛው ሰፈር ይወደዳል፣ የትኛው ሰፈር ጥሩ ነው፣ የትኛው ሰፈር ቢሆን ይሻላል የምትሉት እንዲህ ሀሳባችሁ እንግዲህ በኮሜንት ብታሳውቁኝ በቀጣይ ቪዲዮ የምሰራላችሁ ይሆናል ማለት ነው። እና ደግሞ ቱልጤ የሆስፒታል ሰፈር አለ። እሱን ደግሞ እስኪ በዚህ ቪዲዮ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሳብስክራይብ እያደረጋችሁ ደግሞ ቤተሰብ ብታበረታቱኝ በጣም ጥሩ ነው። ከእናንተ ምንም ነገር አይቀነስም። ሰብስክራይብ ያደረጋችሁ ላይክ እያረጋችሁ ከወዲሁ ቪዲዮውን ጀምሩት ማለት ነው። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ተቀላቀሉ። ምክንያቱም ለእናንተ ለእናንተ የሚሆን ቪዲዮ ሰራላችኋለሁ። እስከን ወቅታዊ ጉዳይ ስለ ሀገራችን ላይ ያለውም ስለ ቦታም ሆነ ስለ ቤት፣ ስለ ገበያም ሁኔታ ደግሞ ደሞ የፈለጋችሁትን ማቅረብ እችላለሁ። እናንተ ባዘዛችሁኝ መሰረት ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት ብታሳውቁ የተሻለ ነው ማለት ነው። ይህ የሚታያችሁ አክሲዮን ደግሞ ከሙያና ቴክኒክ ስንገባ በስተግራም የሚቀረው አክሲዮን ነው። እዚህ ደረጃ ላይ ነው። ዘንድሮ በጣም እየተሰራ ነው። ማሻአላ በጣም የሚያምረው ትልቅ ነው። ደግሞ በጣም የሚያምረው ኢንሻአላህ ሲያልቅ ማለት ነው። ከማደያው ሰር ላይ ነው ማለት ነው። እና መግደላ ላይ ደግሞ ሁለት ማደያዎች አሉ። አንዱ ማደያ ወደ ዲሲ ስንሄድ በስተቀኝ የሚቀረው ኬላው ላይ ይህ የምታወት ማደያ ነው ማለት ነው። አሁን ደግሞ ሁለተኛው ማደያ ቱልቴ ነው ማለት ነው። ወደ ቱልቴው ሰፈር እስኪ ደግሞ አብረን እንሄድ ማለት ነው። ይህ የምታዩት ሰፈር ደግሞ ቱሉቴ ወይም ሆስፒታል ፊት ለፊት ጥጃፈጅ የሚባለው ሰፈር ነው ማለት ነው። መስቲ ደሱና ላይ ዘልቄ ነው የቀረጽሁት ማለት ነው። እንደምታዩት እንግዲህ ይሄ ምሪት የ2008 ዓመት ምራት ምሪት ነው እንግዲህ የዛሬ 10 ዓመት የተመራ ምሪት ነው ይሄ። ምክንያቱም ሁሉም ማህበረሰብ ገብቶ እየኖረ ነው። ሁሉም ያለቀ ቤት ነው አሁን ላይ። የበፊት ምሪት ነው የቆየ ነው። ከዋልቃ ሰፈር ቀጥሎ የነበረ ምሪት ነው ማለት ነው። እንደምታዩት እንግዲህ በቃ ሰፊ ነው፣ ደግሞ ያው ውድ ነው። በዚህ አካባቢ በርግጥ በጣም ነው የሚወደደው። በርግጥ ያው ውድ የተባሉ ሰፈሮች እንግዲህ ማሻ ላይ ሙያና ቴክኒክ ሃይስኩል ሰፈር እንዲሁም ሆስፒታል ፊት ለፊት ያለ ሰፈር ነው ማለት ነው። ቀነሰ የሚባለው ደግሞ በሸህንዳሻው በዜሮ ሁለት በኩልና በጤባራ በዲፈርጌ ሲል ነው በማክሰማ በኩል ማለት ነው። እዛ የተወሰነ ይሻላል ከቦታም ከቤትም አንጻር ማለት ነው። አሁን መስጅደሱና ሁኜ ጥጃ ፈጅ ሁኜ ነው እንግዲህ አሻግሬ መቀረጸው እንደምታዩት ጥጃ ፈጅ ሰፈር እንዲሁም ሆስፒታል ፊት ለፊት ቱልት የሚባለው ሰፈር ነው። እንደምታዩት ይሄ የቆየ ሰፈር ነው። የሁለት ሺህ ስምንት ነው ማለት ነው። አስራ አመቱ ነው ባይዘ እና ይህ ሰፈር ያው እንግዲህ ዋልካም ቢሆን ያው ሁሉም ነገር ያለቀለት ነው ማለት ሁሉም ነገር የተሰራ ነው። ትምህርት ቤትም የአዳሪ ትምህርት ቤትም ላይ እየተሰራ ነው ማለት ነው። ብዙ ነገር አለው። የአዳሪ ትምህርት ቤት ማለት የሀብታም ልጆች የሚማሩበት ያው ትሰማላችሁ በቅርብ ቀን ባለፈ ሊሰራ መሰረት ድንጋይ ተጥሎ ተመርቋል፣ ማለት ነው እንግዲህ ይሄ ማለት ደግሞ ጥጃ ፈጅ ላይ ነው ማለት ነው። ያ ሰፈር በዚህ በኩልም መግዛት ለፈለጋችሁ ቤተሰቦች ያው ማናገር ትችላላችሁ። ሀሳባችሁን በኮሜንት መጻፍ ማስቀመጥ ትችላላችሁ ማለት ነው። እንዲሁም ዛሬ ያው ላሳያችሁ ይሄ መጣሁት መቅደላ ማሻ ላይ እንግዲህ፣ የትኛው ሰፈር ቤትና ቦታ ውድ ነው ለሚለው ለመለየት ያክል ነው ለእናንተ ይዤላቸው የመጣሁት ማለት ነው። ያው እንግዲህ ያሳየኋችሁ ዛሬ ማንኛው ሰፈር እንደሚወደድ ነው እንግዲህ የሚወደዱትን ሰፈሮች ዋና ቴክኒክ ሃይስኩል ሰፈር እንዲሁም ጥጃ ፈጅ ማለት ነው። እነዚህ ናቸው ውድ የሚባሉ ሰፈሮች ማለት ነው። ቅናሽ ናቸው የሚባሉ ደግሞ በዜሮ ሁለት በሸህ እንዳሻው እና ቅድም እንደነገርኳችሁ በጠይባራ በማክሰማ በደፈርጌ ናቸው በዛ ነው የሚቀንስ የተባሉት ማለት ነው። አሁን የሚገኘው ጥጃ ፈጅ ከመስቲዲሱ እና ዝቅ ብሎ ሆስፒታል ፊት ለፊት ያለው ሰፈር ነው የሚገኘው። እንደምታወት ሁሉም ሰው እየኖረበት ያለ ሰፈር የደመቀ መቀ ሰፈር ነው ማለት ነው። ምክንያቱም አስር ዓመት ሁኖታል እና ከተጀመረ ማለት ነው። ምክንያቱም አስር ዓመት ሁኖታል ከተጀመረ ና ማህበረሰቡ ሁሉም ሰው እየኖረበት የሚገኝ ሰፈር ነው ማለት ነው። እናም ደግሞ ውድ የሀገሬ ልጆች በስደት ላይ ያላችሁ እንግዲህ ቤትም ሆነ ቦታ መግዛት ላሰባችሁ የሀሳባችሁን ያለ ያሳካላችሁ ማለት ነው። እኔንም ሰብስክራይብ ላይክ እያረጋችሁ ብታበረታቱኝ በጣም የተሻለ ነው ማለት ነው። እንዲሁም ደግሞ ቤት መግዛት እንዲሁን ቦታ መግዛት ለምትሉት ያው እንደኔ ሀሳብ ከሆነ የቆመ ቤት ለመግዛት ብትሞከሩ ይትሻላል ማለት ነው። ምክንያቱም ዲክመቱ ብዙ ነገር አለ። ቦታ ገዝታችሁ እንደገና ቤትስ ለመስራት ብዙ ነገር ያዲክማችኋል ማለት ነው። ስለዚህ እንደኔ ሀሳብ እዚሁ ሁኜ እንደማየው ማለት ነው የቆመ ቤት እንዲሁም አንድ ግርፍ ተገርፎ የቆመ ቤት ብትገዙ ለእናንተ የተሻለ ነው። ዋጋው አስተያየታል ይችላሉ የ200 ብር የ300 ብር ለውጥ ሊኖረው ይችላል ማለት ነው። እሱ ደግሞ ለእናንተ ቀላል አይደለም ማለት ነው። በስደት ላይ ላላችሁ ያው እንግዲህ የዛሬው ቆይታ እንደዚህ ነው እንደምታዩት ማለት ነው። ያው ሙያና ቴክኒክ እና ሆስፒታል ፊት ለፊት እጃፈጅን ሰፈር አሳይቻችኋለሁ ማለት ነው። ማንኛው እንደሚወደድ እና ማንኛው እንደሚቀንስ ያው እነግራችኋለሁ ማለት ነው። ከዚህ በተጨማሪ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ፣ ደግሞ ሳበስክራይብ እያደረጋችሁ አበረታቶኝ ውዲ አር ሚዲያ ቤተሰቦች ያው እንግዲህ አንድ ሺ ልሞላ ነው ሰሞኑን እንግዲህ በእናንተ ነው። አሁንም ሳትሰለችሁ ላይክ እያደረጋችሁ ቪዲዮ ወይም በማየት ታበረታቶኝ የተሻለ ነው ነው ማለት ነው። ለእናንተ ደግሞ የምትሉኝን አስተያየት በኮሜንት ሆን ብታስቀምጡልኝ ለእናንተ አቀርባለሁ ብዬ አስቤያለሁ ማለት ነው። እና ደግሞ ሁለተኛው ነዳጅ ማደያ ቱልጤ ሆስፒታል ፊት ለፊት ያለው ማደያ ነው ማለት ነው። ሁለተኛው ማደያ ይሄ ነው። እንደምታወት፣ እዚህ ደረጃ ላይ ነው የደረሰው። በመሰረቱ ሁሉም አልቋል ማለት ይቻላል። ኬላ ወደ ደሴ መውጫ ያለው ያው ትንሽ ስራ ለመጀመር ከአንዲት ሳምንት በኋላ ስራ ይጀምራል እየተባለ ነው ማለት ነው። ይሄ ደግሞ የተወሰነ ቢያንስ እስከ አንድ ወር ምናምን ነው እየተባለ ያለው ማለት ነው። በመሰረቱ መቅደላ ላይ ሁለት ነዳጅ ማደያ እንዲህ ሆኗል ማለት ነው። ሀገራችን እየፈጠን ነው ለማንኛውም ነገር። ማሻ አላህ በጣም አሪፍ ነው ማለት ነው። ሆስፒታል ፊት ለፊት ነው ማለት ነው። ይሄ ማደያ ወደ ኮሬብ መውጫ ማለት ነው። ታውቁታላችሁ፣ ሁላችሁም ማለት ነው። የዛሬው ቆይታ እንግዲህ እንደምታዩት ያው የሰፈር ልዩነት አሳይቻችኋለሁ ብያሰቢያለሁ ማለት ነው። ሳብስክራይብ እያረጋችሁ እንግዲህ ብታበረታቱኝ በጣም የተሻለ ነው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ እንግዲህ ዛሬ ያው ለእናንተ ይዤላችሁ የመጣሁት እንግዲህ ሁለት ሰፈሮችን ይዤላችሁ መጥቻለሁ። እንዲሁም ደግሞ የትኛውም ቦታ የተሻለ መሆኑን ያው ነግሬ ነግሬያችኋለሁ ማለት ነው። ከዚህም በተጨማሪ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ለእናንተ በኮሜንት በጻፋችሁ መሰረት ይዤላችሁ እመጣለሁ ማለት ነው። የዛሬው ቆይታ ይህን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ